ሄሎው ሄሎው አጠገባችሁ ያለውን ጉልን ከዛ ኢርፎን ካለ ኢርፎኑን ቀሉት የለም። እሺ ኦኬ ሄድፎን ነበር አንስቼዋለሁ፣ በስፒከር አድርጌዋለሁ። እንደምን እንዴት ነህ? ደና፣ እግዚአብሔር ይመስገን። የብዙ ጊዜ ረጅም ጊዜ እንትን ነኝ ደንበኛህ ነኝ የአንተ ተከታታይ ለማለት ነው። እሺ እሺ ኦኬ እና በጣም አድናቂ ነኝ ማለት እግዚአብሔር የሰጠ ጸጋ እንዳለ ነው። እኔም አምነው እንግዲህ ራስህ ራስህ እንትን በለው ሌላው በአንተም ተጠቅሜ ያለሁ ማለት እችላለሁ። ሶሪ መጀመሪያ ስሜ ጎይቶም ነው የምባለው። ዋሽንግተን ዲሲ ነው የምኖረው። ጎይቶም እባላለሁ። ጎይቶ መኮንን እባላለሁ። እና ለማንኛውም ከአንተ ያገኘሁት እንትን ልገልጽ ፈልጋለሁ። ማለት ለሌላ ሰውም ቢሆን ምን ያህል ጥቅም እየሰጠህ እንደሆነ ለሌላ ሰው ማርአያ እንደሆን ፈልጋለሁ። ምንድን ነው ያው ከመምህር ግርማ ጋር በተያያዘ መንገድ ከዛ መነሻ እንደሆነ እና እኔም ከሳቸው ተነስቼ በአንተ ደግሞ የበለጠ አዳብሬ እንትን አደረኩትና አሁን ልክ በቃ ጸሎት ቤት አዘጋጀሁኝ። እኔም እንዳልተፈይት አደርጋለሁ። የኢየሱስ ክርስቶስ ምናምን ስዕሎች ምናምን አዘጋጅቼ ራሴ የራሴን ስዕሎች ማለት ነው። ምናልባት ይፈቀደ ላይፈቀድም። ትልቅ ማለት አንድ ስህተት የምንድነው ቤተክርስቲያን ህጄን ተና አላስደረግኩትም። በኋላ ከአንተ የተማርኩት ማለት ነው። ማለት አንተ አባባልህ ራሴ የሰራኋቸው ናቸው ያሉት ነው የምትለኝ ታዲያ ምን ችግር አለሁ? ምናልባት መባረክ እሱ ካህን ቤትህ ከመጣ ወይም ጠቅልለ ወስደህ ማስባረክ የምትችል ከሆነ ታስባርካለህ። ከዛ ውጭ ግን የድርሳነ ሩፋኤል ላይ አንድ ጥሩ ለአንተ የሚደግፍህን ቃል ልንገርህና ድርሳነ ሩፋኤል ላይ አንድ የሆነ የሆኑ ሁለት ወንድማማቾች ግንበኞች ነበሩ ይላል እና ስዕል አጡና አጠገባቸው ባለው ጭቃ በጭቃ ቅርጽ ማለት ነው እንደዚህ እንደ ሀውልት ሳይሆን በጭቃ ግድግዳው ላይ እንደመለጠፍ ነገር አድርገው የሩፋኤልን ስዕል ክንፉን ዘርግተው ሰሩት ስዕሉት እና የስት የሶስት ሰዓት የስድስት ሰዓት የዘጠኝ ሰዓት ጸሎት ሲደርስ ይጸልዩ ነበር እዛ ስዕል ፊት ይሰግዱ ነበረ አብሯቸው የሚሰራ አንድ አህዛብ መጥቶ ይስቅባቸው ይቀልድባቸው ነበር እነሱ ምሳ ሊበሉ ሲሄዱ ይላል ይሄንን በጭቃ ሰርተው ዝም ብለው እዚህ ይሰግዳሉ እንዲህ ምናምን ብሎ ተሳልቆ ጭቃውን ሊያረግፈው ሲሞክር እጁን ገነጣ ይሮ ይላል ቅዱስ ሩፋኤል። ከዛ እያለቀሰ እየጮኸ መጡ። እነዚህ ሰዎች መጡና ምን ሆነሃል ሲሉት አንተ ሰራችሁትን ስዕል ነካስል ሆ እንደዚህ መጥቶ የሆነ ኃይል መጥቶ ጅን መታኝ ብሎ ነገራቸው ይላል። በጣም መሰለህ አንዳንድ ጊዜ አንተ ነው ብለህ ካመንክበት ይሆናል። በቃ ነው አንተ። ዋናው የአንተ ትልቁ በቃ ይሄ ቅዱስ ሚካኤል ነው፣ ይሄ ቅዱስ ገብርኤል ነው ብለህ ካልክ ፎቶ ይሁን አይሁን፣ አንተ የሰየምከው ስያሜ እሱ ነው። በቃ ወደ ምትፈልገው ቦታ የሚያደርስህ አንተ ያደረግከው ነገር ነው። ከኦርቶዶክስ ስርዓቱ አትውጣ እንጂ በቃ ይሄ ነው። እግዚአብሔር ስተልኝ እና ምን ለማለት ነው ዋናው ከስለበዛ በመንፈሳዊ ትንግባና ያው፣ ከሚገርምህ እኔ ትንሽ ችግር አለብኝ። ምንድን ነው የፍቅር የሙዚቃ ፍቅር አለኝ። ሙዚቀኛ ነኝም ዘፋኝ የኤርትራ ማለት ነው እና ከሚገርምህ ያ እንትኑ ይይዘኛል። በቃ እንትኑ ፈልገዋለሁ። እንደገና አለኝ የአዲስ አበባ ህጅ የገዛሁት ክራርም አለ መዝሙርም እንትን እላለሁ ማለት ነው እና ወደ መንፈሳዊ ዓለም ትላድርግ ልና አሁን የሙዚቃው ደግሞ ትንሽ ይስበኛል። በቃ አሁን እዛ ላይ ትንሽ ተቸገርኩኝ እና መጽሐፍ ቅዱስ ከሚለው እንትን አኳያ ዘፈን ኃጢአት ነው ምናምን ከሚለው አኳያ በእንደዛ ትንሽ ሰውነቴን አይደል ግልቲ ይሰማኛል፣ የሆነ ጊልቲ ይሰማኛል። እና እንዴት ነው ኦፍኮርስ እኔ አሁን ስለው ነገር ነው ይሄ በጊታር ብቻ አይደል እንደነዚህ እንደመስፍን ምናምን እንደሚጫወት መስፍን አበብ ምናምን እንደዛ ነው። ሁሉም ላ ማድረጃም ይጫወታለሁ ይጫወታሉ፣ አለዚህ ሆቴሎች፣ ሬስቶራንቶች ምናምን ሲዲም ሁለት አለኝ ማለት ነው እና ከመንፈሳዊ እንትኑ ጋር እንዴት ነው? እግዚአብሔር እየተቀየመብኝ ይሆን እያልኩኝ እንትን ላለሁ በቃ ሁሌ ጊልት ይሰማኛል። እና አንድ ስለዛ እንድትገልጽልኝ ይፈልጋለሁ ማለት ነው። መልካም ያዘው፣ ቀጥሎ ጠይቀኝን ትጠይቀኛለህ። አሁን ግን አጋጣሚ በነገራችን ላይ ስለ ደወልክ አመሰግናለሁ፣ አክባሪ ይሄ ነኝ። ግን በመሰለህ ዛሬ ስለ ህልም ነው የምናወራው። ህልምን በተመለከተ ደውሉ ብዬ ነው ያልኳቸው። ግን ለአንተ መልሱን እመልስልሃለሁ። ምን መሰለህ በዘፈን ህይወት ውስጥ ህይወትህን ስላሳለፍከው ወይም ደግሞ እንጀራህም ኑሮህም ሁሉ ነገርህም በዛ በኩል ከሆነ ደግሞ በተለይ የግድ ሳትወድ በግድ ትሳብበታለህ። ስለዚህ አዳብት ያደርግሃል አንድ ነገር ሆቢ ቴንደንሲ ዝንባሌ አድርገህ ስትይዘውእና ኑሮ አድርገህ ስትይል ይለያያል። በቃ ሳትወድ በግድ ወደዛ ትሳባለህ። ከዛ እየቆየ ስትመጣ የሙዚቃው አጠቃላይ ዘፈን አላልኩህም፣ ሙዚቃ ሙዚቃ የሚባለው ነገር ከአይምሮ ውስጥ አይወጣልህም። ዘፈን ኃጢአት እንደሆነ አውቀሃል። ይሄ ሙዚቃ ነክ ነገር ዜማ ነክ ነገሮች ግን አይምሮ ላይ ስችሉ ባገኘኸው ነገር በድምፆች ውስጥ በቃ ማቀንቀኑ ምንት ማለቱ ሰውነትህ ስጋህ ይለምዳል። አንድ ስጋ ለ21 ቀን ያክል ያስለመዱትን ነገር ከዛ በኋላ አዳብት ያደርጋል ይባላል አይደለም ለስንት ዘመናት ቀርቶ። ስለዚህ ይሄንን ነገር ከስርህ ነቅለህ የምታወጣው አንደኛው ኃጢአት ነው ብለህ አስበህ ከሆነ ሁለተኛ ነገር ደግሞ የሚበልጥ ነገር አለና፣ እግዚአብሔር ከዚህኛው የተሻለ መዝሙር፣ መንግስተ ሰማያት ገነት የተሻለ ምስጋና አለ ብለህ ራስህን ስታሳምነው ብቻ ነው ነቅለህ የምትወጣው እንጂ እንደ ኑሮ እንደ ላይፍ አርገው ምት በየቀኑ ጠዋት ማታ ማታ ትምህርቱን አዳምጠ ጠዋት ግን ወደዛ ስራ የምትሄድ ከሆነ አስቸጋሪ ነው የሚሆነው። አንዲት ኮስሞቲክስ ቤት ያላት ወይም ደግሞ የሴቶች መዋቢያ እቃዎችን የምትሸጥ ሴት፣ ኩል ኃጢአት ነው፣ እና ተይው ብላት፣ እንዴ መምህር እኔን ምን ላድርገው ነው የምትለኝ፣ ይህን እቃ ምን ላድርገው? ይሄ ኩል መቀባት እኮ ለቡዳ ይዳርጋል፣ መንፈስ ይስባል። ይሄ ኮስሞቲክስ የዶሎራንት እኮ የሴጣን ማህበረተኞች ምልክት ነው፣ ይሄ እኮ ዚዚ እንደዚህ ያለበት ብዬ ብላት፣ እቃው ተከምሯል፣ የሸጠችው ነው፣ እና ተወኝ ነው የምትለኝ። ለምን? እንጀራ አድርገዋለች፣ ኑሮ አድርገዋለች። ስለዚህ አንድን ነገር በሌላ ቢዝነስ ካልቀየርከው፣ በሌላ ስራ ካልቀየርከው በፍጹም ከዚህ ነገር መላቀቅ አትችልም። ቶሎ ብለህ ህይወትህ መሆኑን ማስቆም አለብህ። እንጀራህ ደሞዝህ መሆኑን ማስቆም አለብህ። እንደ ቴንደንሲ፣ እንደ ዝንባሌ፣ እንደ ሆቢ ነገር ነው ማየት ያለብህ። ከዛ እንደ ሆቢ ካየኸው በኋላ ደግሞ አይ ሊቀርም ይችላል መዝሙር ዘምሬ እኮ የነገር ማጥፋት እችላለሁ ብለህ በመዝሙር መቀየር፣ በተለይ በንስሐ መዝሙር የበገና መዝሙርና የንስሐ መዝሙር የሚያዳምጥ ዘፋኝ እኔ ከልምድ ነው መነግርህ ከልምድ በጣም ብዙ ቦታ ላይ ከማቀው የንስሐ መዝሙራ የበገና መዝሙር የሚያዳምጥ ዘፋኝ ዘፈኑን እርግፍ አርጎልት። ለምን ውስጡ ያለው ይሄ የበረሃው ቃሎ የሚባል በትግራይ ክልል ደግሞ አዳኝ ወርቁ የሚባል መንፈስ አለ። መታየት፣ ማማር፣ መዋብ ከዛ ደግሞ ማቀንቀን ምናምን የሚወድ ይሄ መንፈስ ብዙ ጊዜ ከዜማ ጋር በተገናኘ በጣም እንትን ይላል። በዓመት በዓልም በታቦት ሲወጣም በሰርግም፣ ከቆረቡ በኋላ እንኳ ራሱ ከቆረቡ በኋላ መጨፈር፣ ከበሮ መምታት፣ መስክስታ ማለት ምናምን ነገር ውስጥ ይከታቸዋል። እና መንፈስም እገዛ ስለሚያደርግ ምንድነው ይሄ ከባዱ ነገር ዘፋኞችም ሆኑ ማንኛውም ከዘፈን ከዜማ ጋር እንደዚህ አይነት ነገር የተገናኙ ችግር ያለባቸው ሰዎች እኔ እንደ ችግር ነው መቆጥረው። በእርግጥ ምንም እንኳን እንደ ስራ ቢሆንም ለእኔ እንደ ችግር ነው የምቆጥረው። ለምን የሃይማኖት ሰው ስሉ እስከሆንኩ ድረስ መምህር እስከሆንኩ ድረስ ዘፋኝ መንግስተ ሰማያትን አይወርስም ይላል፣ ገላትያ አምስት ሀያ ላይ አይደለም። የስጋ ስራ ተገልጿል፣ የመንፈስ ስራ ተገልጿል። ዘፋኝነት ብሎ ገልጾታል። መንግስተ ሰማያትን እንደማይወርስ በየቦታው ከተጠቀሰና ግን ደግሞ ከዚህ ነገር መላቀቅ ካቃታቸው የንስሐ መዝሙር እየዘመሩ ሙሉ ቀን አይምሯቸውን ሪፍሬሽ እንደገና ማደስ አለባቸው። የበረሃው ቃለው የሚባለው መንፈስ በተለይ ይሄ ዜማ የሚወደው ግጥምና ዜማ የሚያጽፈው፣ አሁን አሁን ግጥምና ዜማ የሚጽፉ ሰዎች አብዛኞቹ ከድቤ ከዝያር ከቃልቻ ቤቶች ከምናምን ከምናምን ነው ዜማ የሚያገኙት። ይሄ የሚያሳየው ምን ያህል ከዛ ነገር መላቀቅ እንደሚያቅተን ኢቭን የፕሮቴስታንት መዝሙሮች ውስጥ ራሱ ዘፋኞቹ ከቃልቻ ቤት አምጥተውት ዘፋኞቹ ከቃልቻ ቤት አምጥቀዋል፣ ግጥምና ዜማውን እንደገና ደግሞ የፕሮቴስታንት ዘማሪዎቹ ደግሞ ከዘፋኙ ደግሞ ወስደውታል ዜማውን ግን ያው የቃልቻ ነው። የሚገርም ነገር ግብ እየተደበደበ የሚመታል እና ስሜቱ ወደዛ የሚስብህና በጣም ደስ ይላል ይሄ ነገር ብለህ የምትሳበው ዜማው ከማን እንደመጣ ስለሚያውቅ ነው መንፈሱ ራሱ። ለምሳሌ መንዙማ የሚለውን ስማ። የኦርቶዶክስ መንዙማ አይፈቀድ። በእስልምና ሃይማኖትም ይፈቀድ አይፈቀድ ባላውቅም እኔ እንደማይፈቀድ ነው የማውቀው፣ ግን እነሱ ይዘይሩበታል። እድቤ መታል። በመንዙማ ጫት ይቀማል። እጣን ሰንደል ይጨሳል። እጣን ይደረጋል። ቡና ይፈላል። በመንዙማ ማይደረግ ግን ያ ዜማ ደግሞ ዘፈን ውስጥ እናየዋለን። አብዛኞቹ የኢትዮጵያ የባህል ዘፈኖች የሚባሉት ውስጥ አብዛኞቹ መንዙማ መግቢያ አለ። ዜማው ራሱ ዜማውን ታገኘዋለን። ዜማው ትከሻን መደለቅ ነው፣ መርገጥ ነው መሬቱን። ከዛ በዛ ዜማ ርቄ ይጠጣል፣ በዛ ዜማ ቢራ ይጠጣል፣ በዛ ዜማ ዝሙት ይፈጽማል። በዛ ዜማ አጠቃላይ ራሱ ይሄ መንፈሱ የዜማው መንፈስ፣ ከጥንት ጀምሮ ሙዚክ የሚባል ግሪኮች ይናገራል ሙዚክ የሚባል ጣዖት ነበር። ታቃላ ላይ ገብተ ብታየው ሚዚክ የሚባል ጣዖት አለ። ግሪኮች ይሄን አምነው ተቀብለዋል። ስለዚህ ከዜማው ጋር በተገናኝ አብሮ የሚሄድ ነገር ስላለ የማይለቀን ለዛ ነው ነው የምልህ። እና የበገናን ድምፅ ስንሰማ እኮ ንጉሥ ዳዊት የበገና ድምፅ ሲያሰማ ሳኦል ላይ የነበረው መንፈስ የሚያባረረው እኮ ዜማው የሰማያዊ ዜማ ስለሆነ ነው። ያሬዳዊ ዜማም ደግሞ ልክ እንደዚሁ ቅዳሴውን ስናስቀድስ፣ ቆመን ስናስቀድስ የሚያዛጋን እኮ የሰማያዊ ዜማ ስለሆነ ነው። ያዛጋል፣ ያንጠራራል፣ ያንጠራራል። እንደው ግዕዙን ባታቀውም ዝም ብሎ ማስቀደስ ይሻላል። ገብተዋል በምን መንፈሱ አይወደውም። ግጥሙን ባታቀውም ዜማው ግን ራሱ ከመያዊ ዜማ ነው። ለዛ ነው እና ከዜማው ከዜማው ነው እንጂ ከግጥሙ አይደለም። ዜማው ላይ ነው። በቃ ይፈልገዋል። ድቤውን ይፈል አሁን የአፍሪካ ዳንሶችን አይተ ከሆነ ከበሮ ይዞ ፊታቸውን የሆነ ነጭ ነገር ቀብተው በከበሮ ነው ድድድ እያደረጉ የሚመቱት። ይዞሩታል። እሳት አንድ መዞር ነው። እና ይሄ ከባዕድ አምልኮ ጋር በተገናኘ ነው። እንትኑ ዜማቸው ራሱና የአፍሪካ ዳንሶቹን ብታያቸው አብዛኞቹ ከባዕድ አምልኮ የመጡ ናቸው፣ የተሳቡ ናቸው። አማርኛም እስክስታዎቹን የወሎንም ብታየው የኦሮሚያ የኦሮሞ ራያ የአማራ የትግሬውን ራያ ሁሉ ነገር ብታየው አብዛኛውን ይሄ ጨሌ አንገት ላይ ውቃውን አድርገው እንግዲህ ይቅርታ አድርጉልኝ ብሄር ስለጠቀስኩኝ ምናልባት እንዳትቀየሙኝ ይሄ ዛር እንደሚያጓራው አይነት ነገር ሆኖ ልምጥ እያሉ እንትን የሚሉት ይሄ በድምፅ የሚያስተናክሩ ነገሩ በሙሉ ከዛ የመጣ ነው። እና ዜማውን ማንለቀው ለዛ ነው ነው የምልህ። ይቅርታ አዎ። እና ከእሱ ጋር የሚያያዝ ሌላው ምን ምንትናለ ቤተክርስቲያን ራሱ ይወዳል ነገር መል ራሱ እዚህ ሬስቶራንት ስጫወት አድሬ ከንጋቱ እስከ ንጋቱ ሶስት ሰዓት በዚህ ሀገር ባለ ዘጠኝ ሰዓት ነው፣ በኢትዮጵያ እስከዛ ሰዓት ድረስ እንትን ብዬ ቤተክርስቲያን ጠዋት ተነስቼ እሄዳለሁ። እወዳለሁ ከድሮም ጀምሬ እወዳለሁ። ይገርም ካለ እና ለራሴ የሚገርምኛል አንዳንድ የኢትዮጵያ የኢትዮጵያ እንትኖች እኮ እንደዚህ ናቸው። አሁን ለምሳሌ እኔ የመምህር ጉባኤ ላይ እኔ በደንብ ማውቀው ዘፋኝ አለ ፍስሀዬ የሚባል ዘፋኝ ታውቀው ይሆናል ምናልባት እና በቃ ማለት በጣም መንፈሳዊ ሰው ነው። ቤቱ ጸሎት ክፍሉን የሰራሁለት እኔ ነኝ። ትግርኛ ዘፋኝ ነው እና የሚገርም ሰው ነው ቤ በመንፈሳዊ ወቱ ግን በቃ ዘፈን ላይፉ ነው። ምንም ማድረግ አይችላል። አሁን ትቶት ይሁን አይሁን አላውቅም። በጣም ጥሩ ሰው፣ በጣም ስነስርዓት ያለው ሰው ይሰግዳል፣ ይጸልያል እና መመሰለ እና እንትኑ ይሄ ስራ አድርገህ ከያዝከው ኃጢአትነቱ ይረሳል ነው የምልህ። ለዛ ነው እና ቅርታ እንግዲህ ከፕሮግራሙ ሀሳብ ውጭ እንዳንሆን፣ ለዛ ነው አሳጥሬ እንትን ላድርግህ። ሌላው ምልክት ምናልባት ለሌሎችም እግረ መንገዴ ለማድረግ ነው። በጣም ጥሩ ነው። የአንተ እንትን አንድ ምልክት ያሳየኝ ምንድን ነው? ያው ከሰውነቴ አለኝ ብዬ ነው ምክንያቱ ልክ አንተ ስትጀምር ከቱዱ ላይ አስታውሳለሁ። እዚህ ሄድፎን ነበረኝ። ያ ሄድፎን ሎክ እንደሆነ እንትን ነበረኝ። ይሄ ብሉቱዝ አለ። ይሄ በብሉቱዝ የሚሰራ ስፒከር ምናምን እንደዛም ነበረኝ። በዛ መኮርኩት ደግሞ ያምን ቢያለኝ በቃ ከዛ ከኔ ጋር እንዲያውም ሰው ነበረ እሱም ተገረመ በቃ ልክ የአንተን እንትን ልጀምር ብዬ በፊት ማለት ነው እንደገና እንትንን ደግሞ ሁሉም ነቃቅዬ ደግሞ በሞባይል ደግሞ እንትን ለማድረግ ስመክር የተወሰነች ጊዜ ማለት ነው በኋላ ጀመረ ማለት ነው ግን ሎክድ ሆነ እና ይሄ ነገር በቃ ጥሩ ነው ብዬ የአንተን እንትን እንዳደርግ ያደረገኝ አንዱ ማለት ነው ነው እንደዚህ አይነት የሚፈታተን ነገር ካለ የአንተ ቅዱስ እንትን ነው እና ተጨማሪ ደግሞ ከሰውነቴ ላይ የሆነ ነገር እንዳለ እንትን አደረኩኝ ማለት ነው። ከዛ ያው እንደነገርኩ አቅሜ በፈቀደው መጠን ማለት ነው በየቀኑ ሰግዳ እንትን አደርጋለሁ፣ ጸሎት አደርጋለሁ። ከቤት ስወጣ እ ጠዋት ካልተመቸኝ የዚህ ሀገር ኖሮት አቋለ ወይም ማታ መጥቼ ደግሞ ጸሎት አደርጋለሁ ማለት ነው። ከዛ ይሄ መምታት አለ በመቁጠሪያ ማለት ነው ልክ መምታት ስጀምር ያንፋሽከኛል፣ ይገርማል፣ ያንፋሽከኛል አይኔ አይኔ ደግሞ እምባ ነገር እንደዚህ ይቋጠራል እና እዚህ ጆሮ ላይ ደግሞ ልክ እዚህ ውሃ እንደገባ ብስቷኝ፣ ጆሮ ላይ ውሃ የሚገባ ነገር አለ እዚህ ገባ እንትን እንደሚሰማ እንደዚ አይነት እንትን ደግሞ ይሰማኛል። ይሄ ነገር እስከ መቼ ነው ነ ብዬሽ ትላልክ እና ያው እዚህ ደግሞ አጋጣሚ በቅርቡ ነበር አዲስ አበባ ህጄ ነበር እንትን አላልኩም እና እንዴት አድርጌ ነው ይህ ነገር አሁን እኔ ምን ሆኖ ይሰማኛል? እኔ ወንድሜ ጎይቶም ጎይቶም ነው። አሁን ለምሳሌ አንተ ዛፍ ላይ ተንጠልጥለሃል እና መሬት መውረድ አለብህ። መሬት ላይ የምትፈልጋቸው ነገሮች እያየሃቸው ነው፣ ግን ዛፍ ላይ ተንጠልጥለሃል፣ የሆነ ግንብ ላይ እና ግን አንድ እጅህ ላይ አስካትን ገመድ ከለቀካት መሬት እንደምትወርድ ካወቅ እሷን ነገር መልቀቅ ያለብህ። እንዴት ነው አሁን ግንዱንም አለቅም አንተንም አለቀም አይነት ነገር ነው የሆነው። እና ቁርጥ ውሳኔ ወስንና በህይወት ዘመንህ በቃ እስካሁን ስ የተጫወትኳቸው ጨዋታዎች፣ ዘፈኖች ሁሉ ነገሮች ይበቃሉ። በቃ ከዚህ በኋላ ወደ እግዚአብሔር ሁሉ ነገር ልመለስ። ባይዘ ልመለስ ማለት እኮ መነኩሴ መሆን ወይም ደግሞ እንደው ጥልቅ ብሎ የበረሃ ሰው መሆን ሳይሆን በቃ እግዚአብሔርን በስጋው ደግሞ በኩል ማስደሰት፣ ከዛ ሌላ ስራ እየሰሩ ደስ የሚል ደግሞ ሌላ ላይፍ መኖር ማለት ነው በህይወት ዘመን ሃምሳ ዓመትና አርባ ዓመት ሙሉ አንድን ህይወት ብቻ ኖሮ ከማለፍ ሁለት ነገሮችን ይዞ ከሁለት አንዱ ደግሞ ማመረጥ ይሻላል። ለምሳሌ ይሄኛውን ደግሞ ትውት አድርገኸው ሌላ ህይወት ኖረህ ደግሞ እግዚአብሔር ማስደሰቻ ጊዜ ይበቃል። ወጣት በነበርኩበት ሰዓት፣ ጎልማሳ በነበርኩበት ሰዓት ይሄ ሁሉ አሳልፌ ነበረ። አሁን ደግሞ ሌላ ላይፍ ያስፈልጋል፣ ሌላ ህይወት ያስፈልጋል። እስቲ ደግሞ እግዚአብሔር ይደሳትብኝ፣ በእኔ ላይ ይስራብኝ ብለህ በእጅህ ስካትን ገመድ መልቀቅ አለብህ። ከለቀቅኳት መሬት ታርፋለህ። መሬት ላይ የተነጠፉት ነገሮች በሙሉ ያንተ ናቸው። እግርህ መርገጥ አለበት። አየር ላይ ያለ ታያቸዋለህ። ኮባይን የምትፈልጋቸውን ነገሮች ግን አልነካቸውም፣ አልነካቸውም። ውሳኔ መወሰን የሚባል ነገር አለ። ቁርጥ ውሳኔ መወሰን እና ደግሞ ሌላ አማራጭ ስራ። አሁን በዚሁ በዘፈኑ ነው ነው ሆናለሌላነስራእንዲያእዚገርመኖራትችልእንደኔ በክራር በግራጅ በኩል እንግዲህ ክራር ውእናንተ በትግርኛ ሲመታ በግርፍ ነው የሚመጣው መሰለኝ በሁለት እጅእንደማርኛ ኢትዮጵያ ስላደኩኝ መዝሙር እየዘመርክ በክራርህ ህኮ ህይወትህን መቀየር ትችላለህ። ወደዛ ከተቻለ ያው ያዘጋጆት ነበር። ማለት ስቱዲዮ ነው። ችግሩ እዚህ ሀገር ጊዜ የለም። እስቲ አንድ መዝሙር ዘምርልኝ በእናትህ፣ የምትችል ከሆነ እንዴት አድርጌ እንትን በትግርኛም ትግርኛም ቢሆን ዘምረው ችግር የለውም። የምትችል ከሆነ ነው፣ ካላስጨነኩህ ነው

ተመስገን ያልከው ከምስጋና ነው የሚጀምረው፣ ወንድሜ ከምስጋና ነው የሚጀምረው። ይሄን አድርግልኝ እንኳንም አላልከው፣ ይሄን ስጠኝ እንኳንም አላልከው። ጊዜ እንዳልወስድ ምናምን ብዬ ነው። በሌላ ዜማ ማለት ሜጀር የሚባላል ሜጀር ማይነር የሚባል ሙዚቃ ላይ ያለ አይደል? ትንሽ ሜጀሩ በዚህ አይደለም እጫወተው በድምፅህ ብቻ በልልኝ። አንተ በራስህ ድምፅ ካላስቸገርኩህ ነው። ታዲያ ችግር የለም እስኪ። አሁን ምክንያቱም በእናንተ አንድ እግዚአብሔር ስለሰገን አንድ ሌላ ደስ የሚል ነገር ስለሆነ ነው።

ውዕለት ካብ ዝሕዩ ተመስገን ክገልፆ ብዓቅመይ ተመስገን ተመስገን ያንተ ውለታ ብዙ ነው ባቅሚ ለመግለፅ እንትን ልግለጽልህ ልግለፅልህ ምናምን አይነት በጣም ደስ ይላል። እግዚአብሔርን በእውነት በጣም ደስ ይሉኛል ስለታዘዝከኝ ብቻ። በእውነት ያው ህዝቡ ሙሉ ደስ ብሎታል፣ ግን ይሄንን መጨረሻው ማየት ትፈልጋለሁ፣ ጥጉን ማየት ትፈልጋለሁ። ትንሽ ስቱዲዮ ምናምን ነው ችግር ያለህ። አሁን እንትኖችን እቃዎችን ልገዛ አስቤያለሁ እና አደነ ከተቻለ ካልሆነ እንግዲህ እዛው እናንተ ጋር ልክና እኛ ጋር ችግር አማርኛ ግጥም ሰጥሃለሁ፣ ወደ ትግርኛ ቀይረህ እራስህ ትሰራዋለህ። ዜማ እና ችግር እንትን የለብኝም። እኔ ችግር የለብኝም ማለት ለራሴ ምድረጋ የሆነብኝ የዜማና የግጥም ችግር ማለት ነው። ግጥም ማለት ግጥም አልችልም፣ እንትን አለለም የመንፈሳዊ ግጥም አልችልም። ዜማ ግን እንትን አደርጋለሁ። ሶሪ ቢሆንም ዜማው በእርግጥ ዜማ ያሬዳዊ ዜማ መሆኑን አለመሆኑን ቼክ ተደርጎ ከዛ በኋላ ይወጣልሃል። ችግር የለውም። አዎ ደህና እንትን አደርግህና ምናልባት ጊዜ እንትን ካልኩኝ እልክልህና ማውና ከዛ ግጥም አንተ ትሰጠኛለህ፣ ዜማን የሰራለሁኝ። እግዚአብሔር ያግዝህ፣ እግዚአብሔር ከአንተ ጋር ይሁን። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። ደህና ዋል እግዚአብሔር ስለሚያስታውቅ ነው ያላወቀች መሆኗን ማለት ነው ነውው፣ እዛጋው ነው። ሄሎ ሄሎ፣ ሰላም ሰላም፣ እንደት ነው? እግዚአብሔር ይመስገን ሰላም ነው መምር፣ እግዚአብሔር ይመስገን። ቀጥታ ስርጭት ነው ያውቀሃል። ዛሬ ስለ ህልም ነው የምናወራው እና በሱ ላይ ብቻ እናተኩር፣ ሰምታችን እንዳይሄድብን። የመጀመሪያ ቀይ ነው እንደነገ ስታተፍም በጓደኛዬ በኩል ያገኘው ስልክህንም ትምህርቱን ግን ታቆጣለ ምን አስተላልፈው ይልክልኛል። ግን ያው ውጭ ሀገር ነው ያለው፣ ትና ብዙም እንትን አለለው ለመጀመሪያ ጊዜ ነው ላይቭ የሚያየው አሁንም እንደ እድሉን ያገኘው አሁንም እንደዚህ። እሺ ግን ታዲያ ትምህርቱን ሳታዳምጠው እንዴት ነው የምንግባባው? ትምህርቱን ማዳመጥ ሳይሆን ያው ኦርቶዶክስ ነኛው ይጭንትን ይጨንቀኛል። ብዙ ከፍቸው ማለት አልችልም። ይጨንቅ ሲም ወዲያው ነው ማጠፈው፣ ሌላ ዩቱብ ነገሮች፣ ሌላ ነገር ነው ማየ አ ብዙ እንትን ያለኝ ሌላ ነገር ቀይሮ ነጉስ የሚለኝ ምናምን እስከገባ ይቀር። የምናወራው ስለ ህልም ነው፣ እና ምን ትነግረናል? ያው ህልም እኮ እሱ አይቼዋለሁ እ ዩቱብ ላይ ገብቼ የጣሆዲ አንብቤዋለሁ። እሺ። እና ህልም እንደዚህ በተደጋጋሚ የተቀበረ ብር አገኛለሁ አዳዲስ ብሮች እና እና አንድ ጓደኛ አንተን ቁጥር የሰጠኝ ለእሱ ነግሯለሁ እና እንደዚህ ልጅ ነው እንደዚህ ነው ይለኛል። እና በሆነ ሲደጋገም ከሱ ጋር እንደገና ከሱ ጋርም ሆነ አየሁት በህልሜ አድሬ እሱንም እንደዚያገኘ እኮ ስለው መንገድ እየመራ ይመስለኛል። በዚህ ጋር ግባ፣ በዚህ ግባ እያል። ባለትዳር ነህ ወይስ አይደለህም? ያው ጓደኛ ነበር። ሌላ ጓደኛ ተቼ እንደገና ሌላ ጓደኝ ው በጓደኝ ስ ኖሩ ስ ፍሬንድሽፕ አለ። ብር ማየት በህልም ትዳርና ልጅ ማለት ነው። ሁለቱንም ነው። ሳንቲም ማየት ግን ትዳር ውስጥ ያለ ሰው ወይም ደግሞ ብቻ ትዳር ውስጥ ባይሆንም ቢሆንም ልጅ ማግኘት ነው። ብር ማየት ግን በጣም ጥሩ ነው። የበለጠ ደግሞ ደስ የሚለው ደግሞ አዳዲስ ብር ነው የምታገኘውና መንፈሳዊ ሰው ብትሆን ወደ እግዚአብሔር በጣም ብትቀርብ በጣም ደስ የሚል አዲስ የሆነ ላይፍ ነው የምትኖረው የሚል ትርጉም ያለው ትዳር። ብር ሲመነዘር ውስጡ ብዙ ዝርዝር አለ። ልክ እንደዛ ደግሞ ትዳር ውስጥ ስትገባ ሚስትህና ልጅ ብዙ ዘርህ ይበዛል። እንደዛ ነው ትርጉሙ

በእውነት ብትጎዳም ምንም ብትልም ብትጣላም እንኳ ራሱ በትህትና መክሮ ወገስጹ ያንተን የማይልክልኝ የሆነ እንደዚህ ፓስተሩ የማይልክልኝ የለም። ያንተን እንዳለ ሁሉ ነገር አንተ ንት የምትላቸውን አለ አይደል ቪዲዮችም ተመልከት ይለኛል። ያው ቦታ አልሰጠም ምን ያለ ነው ግን በተደጋጋሚ ማ ነገ አለሱ ሆነ እያስረችትም ግን ወደ አንተ ትምህርት እንደ ይገፋፋኝ አንዳንድ ሁ አላነሳለትም ስልክ ራሱ ይ ለምን አጭሩን ትምህርት አታዳምጥም? ማጫጭሮቹን ሰአታቸውን ይህና የመጀመሪያ አካባቢ ልቅኳቸውን አጫጭር ናቸው ሌላው ግን ትምህርቱን ሲልክልህ ጓደኛህ ራሱ ያስጠላል። አለ ለመቤታችን ስዕል መኖር አለም። የመቤታችንም የገብርኤልም የሚካኤልም ስዕል ጠንቋይም በቤቱ ያስቀምጣል። ዋናው ስዕሉ ሳይሆን ስዕሉን ሃይማኖታዊ ስርዓት ከፈጸምክበትና ወደ መንፈስ ቅዱስ ወደሚፈልገው መንገድ ስትሄድ የሚሰማህን ስሜት ነው። አሁን አንተ ዝም ብለህ ቅዳሴ ላይ መገኘት አለብህ። በቃ ዝም ብለህ ቅዳሴ ላይ ቁም ሂድና፣ ሲያዛጋ ሲያዛጋ ሲያንጠራራህ መንፈስ ይወጣልሃል። ከዛ ውልቅ ብሎ ሲሄድ ወደዛ ማያስጠጋኝም ከሆኑ ኋላ ቸርች ራሱን እዚህ አንዴ ነው ምና ወደ አራት ዓመት የምና በስደት ካለ ሀያ አንድ ሰግደተኛ በቃ ዝም ብለህ በቃ አባታችን ያልቅ በአፍህ ሀያ አንድ ሰግደተኛ ይችን ካደረግ፣ ላይ ላይ ያለው ስልችት ይለውና ጥሎ ይሄዳል። ልክ አንተ አይምሮህ እየተከፈተ ሲመጣ ደግሞ ሀያ አንዱን ወደ አርባ ሁለት ወደ አርባ አንድ ታደርገዋለህ። ከዛ ስልሳ አራት እያለ ስግደትህ እያደገ ይመጣል። አይምሮህ እየተከፈተ ሲመጣ ደግሞ ውሃ ስትባርኩ ይባርክልሃል፣ ምግቡንም ስትባርኩ ይባርክልሃል። ወደ ሰውነትህ የሚገባው ነገር ሁሉ እየተባረከ ይገባል። ከዛ መንፈስህ ሁሉ አይምሮ ሁሉ ጤነኛ ይሆናል። ለምን የተባረከ ነገር የበላ ሰው ጤነኛ ነው የሚሆነው። አመሰግናለሁ። በጣም በጣም እግዚአብሔር ያክብርህ። እሺ ወንድም